ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ አማን ነው? ያው ተጠፋፍተናል፣ እንግዲህ አዲስ መረጃ እስከሚኖር ነው። በባለፈው እንደነገርኳችሁ በዚህ በ2018 በጀት ዓመት አዲስ የቤት ግንባታ ፕሮጀክት እንደሚጀመር ነግሬያችሁ ነበር። ያው ግን ኦፊሻሊ እስኪገለጽ ድረስ ሙሉ መረጃውን እንጠብቃለን ብያችሁ ነበረ። ያው እንደነገርኳችሁም ትላንትና በአዲስ አበባ ምክር ቤት ከንቲባዋ እንዳሳወቁት በዚህ በ2018 በጀት አመት በጀት ጸድቆለት ትልቅ ስራ የሚሰራው የመኖሪያ ቤት ግንባታ እንደሆነ ለምክር ቤታቸው አሳውቀዋል ማለት ነው። አዲስ የኮሪደር ስራ ፕሮጀክት እንደማይኖር፣ ከዛ ይልቅ የመኖሪያ ቤቶች ግንባታ እንደሚሰሩ፣ የመጠጥ ውሃና የመኖሪያ ቤት ግንባታ ስራ ትልቅ ትኩረት ተሰጥቶት እንደሚሰራ አሳውቀዋል ማለት ነው ለምክር ቤታቸው። ስለዚህ ሰፋ ያለ ቁጥር ያለው ያው በመቶ ሺዎች ነው ያሉት፣ በመቶ ሺዎች ጀምረናል ነው ያሉት። እሱኛው ምናልባት የሰባ ሰላሳ የመንግስትና የግሉ ሴክተር አጋርነት የፒፒፒ የሚሉት ወይም ደግሞ ፐብሊክ ፕራይቬት ፓርትነርሽፕ የሚሉት እሱን ጨምሮ ሊሆን ይችላል። እሱኛው አዲሶቹ ግን ቁጥራቸው ያው ሰፋ ያለ እንደሆነ ነው እኔ ያለኝ መረጃ። ግን እዛ ጋ ያው አልገለጹትም ይህን ያክል ብለው ሰፋ ያለ ማስ ፕሮጀክት እንደሚኖር ነው የተገለጸው። ስለዚህ በጀት እንደጸደቀለት በጀት እንደተያዘለት ነው የተነገረው ማለት ነው። ስለዚህ እስካሁን ድረስ እስከዛሬ ድረስ የነበረው ሲሆን ካሁን በፊት የነበረው ማለት ነው የቤቶች የኮንዶሚኒየም ቤቶች ግንባታ ሞዳሊቲ ትንሽ የተንዛዛ እና ለረጅም ጊዜያት የሚቆይ እስከ አስራ አመት ጊዜ የሚፈጅ እንደነበረ ይታወቃል። ይህኛው ግን ምናልባትም ካመከስ ድስቶር እስከ ሁለት አመት ባለው ጊዜ ውስጥ ተገንብተው የሚጠናቀቁ ነው የሚሆነው በጀቱ እስካለ ድረስ ሞዳሊቲው ከተቀየረ ኮንትራክተሩ ራሱ አቅርቦ የሚገዛበት ነገር ከተመቻቸ የግንባታ ጊዜው የሚያጥርበት ሁኔታም በዛው ልክ ይመቻቻል ማለት ነው። በጀቱ ዋናው በጀቱ ነው። ሌሎች ነገሮች ከተስተካከሉ፣ ብሩ ካለ፣ በጀቱ ከተያዘ በአጭር ጊዜ ውስጥ ተጠናቀው ለፈላጊው ወይም ለጠባቂው ማህበረሰብ ተደራሽ ይሆናሉ ተብሎ ይጠበቃል። ስለዚህ የኛው እንግዲህ በምክር ቤት የተናገሩትን እስኪ እንስማቸው። የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አስጸድቀናል። ምክር ቤት ነው ዋናው እና ትልቁ ትኩረት መኖሪያ ቤቶች ግንባታ ላይ በመቶ ሺዎች ጀምረናል። በዚህ ዓመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረን አይኖረንም ቤቶች እንገነባለን እንግዲህ እንደሰማችሁት ነው። የ2018 ቤት ዋና ትኩረታችን ቤት ነው፣ ቤት ግንባታ፣ መኖሪያ ቤት ግንባታና መጠጠዋ ነው ብለዋል። ስለዚህ ሰበር ዜና ነው የኛው። ምናልባትም ዝግጅት ያስፈልጋል ልክ ቤት እውሰዱ ሲባል ብር መክፈሉም ከባድ ስለሚሆን ሬዲ መሆን ያስፈልጋል። ምክንያቱም አሁን ደግሞ በድሮም ዋጋ ላይሆን ስለሚችል፣ ያው የምታዩት ኢንፍሌሽኑ የሚወስደው ነገር ስለሚኖር በሰፊው መዘጋጀት ያስፈልጋል ማለት ነው። እንግዲህ ይህን ይመስላል ያለኝ መረጃ። ከአሁን በኋላ በተከታታይ መረጃዎች እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉት፣ ለሌሎች እንዲደርስ። ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉት፣ ኖቲፊኬሽን እንዲደርሳቸው፣ አዳዲስ ቪዲዮ ሲለቀቁ። ለሌሎች አድርሱ፣ ሼር በማድረግ ላይክ በማድረግ አልጎሪዝሙ ሌሎች እንዲደርስ እንዲያደርገው አድርጉ። ባይ።